ኪራ ዛሬ ምጥን ብዝ ብሎ ሰክሮ መጥቶ በጽናት ምክንያት ጽናት በር ብትከፍትለት ካሁን በኋላ አይንሽ ማየት አልፈልግም። እኔ ባንቺ ጉዳይ እየተሰቃየሁ ነው ያለው ነው እንደሚመስለሽ በጣም እየተጎዳሁ ነው። ስለዚህ ከቤት ውጪልኝ፣ አይንሽ ማየት አልፈልግም ብሎ ከቤት አስወጥቶ በሩን ዘጋባት። ጽናትም ኪራ በሩን ክፈትልኝ እባክህ እያለች እየተማጸነች በር እየቆረቆረች ነበር። እሱ ግን መስሚያው ጥጡናል። ሰላም ሰላም፣ ወዲና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ጽናት ድራማ ክፍል 52ን ይዘን መጥተናል። ቪዲዮን እስከ መጨረሻው ድረስ ተከታተሉኝ። በዚህ ክፍል እንግዲህ ጽናት እና ኪራ በባለፈው ከነሆሚ ቤት ነበር ያደሩት። እዛም ሲያድሩ ደግሞ ምሩ እንግዲህ ጽናትን ብትለምናትም እውነታውን አውጥታ ኪራን እንድታገባ ብትለምናትም ጽናት ገና አሁንም ድርቅ እንዳለች ነው። የአባቴስ ነገር እያለች ስለ አባቷ ብዙ ነገር እየተናገረች ነበር። ቆይኒ ግንግርም ያለ ነገር የእሷ አባት መቼስ የልጃቸውን ደስታ ይፈልጋሉ። ስለዚህ ደግሞ ኪራን ብታገባ ደስ ነው እንጂ የሚላቸው ሊከፋቸው አይችልም። ለምን በአባቷ እንደምታሳብብ አላቅም። ይልቁንስ ዋናውን ሚስጥር ደብቃ እየተሰቃየች እሷም እየተሰቃየች ኪራንም እያሰቃየችው ትገኛለች ማለት ነው። ኪራ እንግዲህ በጣም እራሱን ጥሎ ወደ ማበድም እየሄደ ነው ማለት ይቻላል። ምሩ እንግዲህ የቻለችውን ያክል ብትለምናትም ጽናት ግን አልሰማም ብላ አሁንም ድርቅ እንዳለች ትገኛለች። ከዛም በኋላ እነ ናሆም ቤት አደሩ። ሲያድሩም ደግሞ አንድ ቦታ ላይ እንዲተኙ ብለው አንድ ልብስ ቢሰጧቸው እነሱም ደግሞ አንቺ ልበሺ አንተ ልበስ እያሉ እንደ ህጻሌ ሲጨቃጨቁ ነበር። በስተ መጨረሻውም አብረው ተኙ። ከዛም በኋላ ከነ ናሆሚ የቤት ጠዋት ሲነጋ ወደ ቤታቸው ሲመለሱ መንገድ ላይ ጽናት የድሮ ጓደኛዋን ዘጠኛ ክፍል አብሯት የተማረ ልጅ መንገድ ላይ ታገኘው ና ሰላም ስትለዋይቶ ኪራ በጣም ይናደዳል፣ ይቀናል። ከዛም በኋላ ጥሏት እየሮጠ መንገዱን ትቷት ይመጣል። ጽናትም ደግሞ እየሮጠች ተከተለችው። ና ቆይ ኪራ ምን ሆነህ ነው? ኦሎምፒክ የተመረጥ ከሆነ የምትመስለው ምንድ ነው? እንደዚህ ሩጫ ቀስ እያልካ ትሄድም እንዴ? ወይ ደግሞ እንደዚህ የምትቸኩል ከሆነ ብቻዋን ሄድ፣ እኔ ቀስ እያልኩኝ እደርስብሃለሁ አለችው። እሱም ደግሞ አረበክሽታይ እንጂ ጭራሽ ደግሞ ከማንም ወንድ ጋር እየተጠቃቀፍሽ በየመንገዱ ትጮህ ያለሽ አይደለ? ደግሞ ሄማን ነው አላት። እሷም ደግሞ ቆይ አትናድር፣ ተረጋጋ። ይሄ እኮ ድሮም አቀው ጓደኛ ነው ዘጠኛ ክፍል አብሮኝ የተማረ ነው እያለች ብትነግረውም ኪራ ግን በጣም ተናዶ ቀንቶ ነበረ። ጽናት ደግሞ ሰውየውን ሰላም ያለችው በሌላ መንገድ ሳይሆን ያው ከድሮ የምታውቀው ስለሆነ ነው። ነገር ግን እሱ በጣም እየተናደደ ይገኛል። እቤት ውስጥ ከሄዱ በኋላ በር ቢቆረቁርም የሚከፍትሏቸው ሰው አላገኙ ነበር። ምክንያቱም ሀሴትም ከስኒ ቤት ስላደረች በሩም ቢቆረቁሩም የሚከፍትላቸው ስላጡ ተስፋ ስለቆረጡ ቢደውሉላቸውም ስል ካላነሰላቸው ሲሉ ወደ ካፌ አርፈን ጠብቃቸው ብለው ተያይዘው ሄዱ። ከዛም በኋላ እዛም ቁጭ ብለው ሲጨቃጨቁ ነበር። ቆይ ምክንያትሽ ምንድነው? እንደዚህ የምታሰቃይኝ ለምንድ ነው? እያለ ቢጠይቃትም እሷ ግን መልስ የላትም። በቃ ተወኝ ብቻ ነበር መልሷ። በስተመጨረሻም እንግዲህ ስልኩ ተሳክቶላቸው ተመልሰው ወደ ሀሴት ጋ ይደውሉና ሀሴት ወደ ቤት እንድትመጣ አድርገው በሩን ትከፍትላቸውና ና ይገባሉ። እቤት ሲገቡ ግን ሀሴት ተደብራ አንገቷ እንደፍታ ነበር ያገኟት። ባዩት ነገር በጣም ደንግጠው ምንነሽ ነው ብለው ቢጠይቋትም እሷ ግን መናገር አልፈለገችም። በጣም ተደብራ ነበር። እሱም ደግሞ እዛ ቤት የመጣው ልጅ የራቁት ቪዲዮ የለቀቀባት ማለት ነው። በሄኖክ ምክንያት ነው እንደዚያ የሆነችው። ምክንያቱም ሄኖክን ባየችው ሰዓት ሰላም አልሰጣትም። አሁንም እየረበሻት ይገኛል፣ እያናደዳትም ይገኛል። ከዛም በኋላ ኪራ ምን ሆነች ነው ብለው ቢጠይቃትም ሀሴት ግን መልስ አልነበራትም። በቃ አባቴን አሳዝኛዋለሁኝ እኔ እኮ እንደዚህ መሆን አልነበረብኝም ነበር። የአባቴን አንገት አስደፋሁት። አባቴ እኮ በእኔ እንደተናደደብኝ አውቃለሁ፣ ግን እኔን ላለማስከፋት ብሎ ነው ዝም ያለኝ እያለችም ነበረ ጽናትን ውሃም ጭላት እስኪ ብሎ ልኳት። እንደ ሄደች ተቃቅፈው፣ እሷም ደግሞ እቅፍ አድርገችው እና አመሰግናለሁ ኪራ፣ እንደዚህ እኮ ቀርቦ ይህ ችግሬን የጠየቀኝ ሰው የለም ብላ አመሰገነችው። ኬራም ደግሞ ታዳን ያለው ልሽ አይደለም እስኪ ችግርሽ ንገሪኝ ምን ሆነሽ ነው ብሎ ቢጠይቃትም፣ ሀሴት ግን መናገር አልፈለገችም። በቃ አሁን እጅ ማረፍ ይኖርብኛል ብላ ተነስታ ሄደች። ኬራ እንግዲህ እናንተ ሴቶች ቆይ ጨርሳችሁ ታማችኋል እንዴ? እነዚህ ሰዎች ጨርሰው ታመዋል። ቆይ ችግራቸው ምንድን ነው? እያለም ሲናደር ነበረ። ጽናትም ደግሞ ውሃውን ይዛ ስትመጣ ማን የታመመው ብላ ስትጠይቀው፣ ምን ነው ጆሮሽን ዝጥለሽው ነበር እንደሄድሽው አላት። አይ እንደዛ ሳይሆን ሀሴትን አሟት እንደሆነ ብዬ ነው አለችው። ከዛም በኋላ ኪራም አዎ አሟት አላት። ምኗን የታመመችው አለችው። እሱም ደግሞ አፏን አላት። ምን ማለት ነው ደግሞ? ይሄ ምች መታት እንዴ ብላ ስጠይቀው ጠይቀው ኪራም ደግሞ አይ እንደዛ ሳይሆን ችግሯን፣ ያለመናገር የውስጧን ችግር እንዳትናገር አፏን ለጉሞ ይዟታል። በቃ ልክ እንዳንቸው ማለት ነው አንቺስ ችግርሽ መቼ ትናገሪያለሽ? ልክ አንቺ አይነት በሽታ ነው የያዛት። ስለዚህ ሴቶች ጨርሳችሁ ታማችኋል አላት። ከዛም በኋላ እሷም ደግሞ ወደ ሀሴት ጋር ሄደች እና ያለውን ችግር ልታናገራት ሞከረች። ሀሴት ደግሞ እኔ እንደዚህ በቀላሉ ሰውን ቀርቤ የሚስጥሬን ማውራ ሰው አይደለውም ጽናት ብላ ነገረቻት። ጽናትም ደግሞ ምንም ቢሆን እኮ በእርግጥ እኔ ነመኝ እያልኩ ሳይሆን ችግራችን ደግሞ ደብቀን በውስጣችን እያብሰለሰልን ከምንጎዳ በዙሪያችን ለምንቀርበው ሰው ብንተነፍሰው ትንሽ ይቀልልናል አድማጭ ከተገኘ አለቻት። እኔ ደግሞ አዳምጥሻለሁ፣ ንገረኝ አለቻት። ሀሴትም ደግሞ እንግዲህ ለጽናት አልነገረቻትም። ነገር ግን የሆነ ውስጧ የሚያብሰለስላትና እየጎዳት ያለ ነገር አለ። ነገር ግን አውጥታ ያልተናገረችው እሺ በቃ ምግብ ብትላት መብላት አልፈልግም፣ ትንሽ ቆይቼ እበላለሁ አለቻት። አይ እንደዛ ሳይሆን አብረን እንበላለን። አሁን ነይና እኔ ምግብ ላዘጋጅ፣ አንቺ ነይ ቶሎ አለቻትና ወደ ኪችን ሄደች። ከዛም በኋላ ልብሷን አስተካከለችና መጣው ፂ እያለች ልትወጣ ስትል ሄኖክ መጣና ቆይ አንቺ እንደዚህ ለምንድን ነው እንደዚህ የሚያደርግሽ? ጥጋብሽ እኮ አልተቻለም። ጭራሽ ሄጤ ባርሽ አሁን ማለቀቀሽም አላት። ሀሴትም ደግሞ አንተ ልጅ ተወይ ብያለሁ ከዚህ ቤት ውጣልኝ አይንህ ላይ አልፈልግም በቃ ተወኝ አለችው እሱም ደግሞ መቼም ቢሆን እንደማይተዋትና ይሄ ጥጋቧን ካላስተነፈሰላት መቼም እንደማይተዋት ነገራት ሀሴትም ደግሞ ቆይ አንተ ምንድን ነው የምትፈልገው የአራዳ ልጅ ነው የትሌለ የአራዳ ልጅ ደግሞ አንዴ ነው ሞዱ ምንድን ነው ቆይ ድርቅ ብለህ እኮ አንድ ነገር ላይ ቀረህ አለችው እሱም ደግሞ እንደዚህ እንደሆነ ማያረክሽኝ አንቺ ነሽ ነው ወይስ ደግሞ ለዛ በከረዛ ተደግፎ ለሚሄድ አባትሽ በሱ ተማምነሽ እንዳይሆን አላት። ሀሴትም ደግሞ ስለ አባቷ መጥፎ ነገር እንድናገሩባት ስለማትፈልግ የአባቴን ስም እንድታነሳው አልፈቅድልህም፣ ስነ ስርአትን ያዝ፣ ከዚ ቤት ውጣ ብላ ስት ጮህበት ደግሞ እንደዚህ ጮህ ብለሽ አታናግርኝ አላልኩሽም ብሎ ተጠግቶ ሊያንቃት ሲል ጽናት መጣች እና አየቻቸው። የሆነ ነገር እንዳለ ተረዳች። ጽናትም ደንግጣ ነበር። ከዛም በኋላ ይህንማ ለሰኒ ደውዬ መናገር አለብኝ ብላ ወደ ውጭ ስትሄድ ኪራ ከውጭ ሲመጣ ያገኛትና ወዴት ነው ደግሞ በጧቱ አላት። እሷም ደግሞ ወደ ሰኒ ጋ ነው ሄደው አለችው። ማን ፈቅዶ ልሽ ነው የምትሄጂው? አትሄጂም። ተመልሽና ምግብ ስሪልኝ፣ እርቦኛል አላት። እሺ አለችና ተመልሳ ወደ ግቢ ገባች እና ምግብ ልሰራ ስትል፣ ቆይ ይህ ልጅ ምን ላድርገ? ሁሌም በእኔ እንደተናደደ ነው። ሁሌም ከእኔ ተቃራኒ እንደሆነ ነው። እኔ የእሱን ሕይወት ለማስተካከል ብዬ የወደፊት ሚስቱን ትሆናለች ወይ ሰዓት ሆኖም የሚለውን ነገር ለማጣራት እየሞከርኩ ባለ ሰዓት እሱ ደግሞ እንቅፋት ይሆንብኛል። ውይ ኪራ ምን ባደርግ ይሻለኛል አለችና፣ አረ ደግሞ በረሀብ ሳይሞት ምግቡ ልስራለት አለችና ምግብ ስራዋን ትቀጥላለች። ኪራ ግን በጣም ተጎድቷል። ጽናትን ስላጣት በጣም ልቡ ተሰብሮ በቃ በደመ ነፍስ ነው እየተንቀሳቀሰ ያለው። ምሩ ትመጣና እንዴት ነ ኪራ እያለች ብትጠይቀውም እሱ ግን ደህና እንዳልሆነና በቅርቡ አብዶ ጨርቁን ጥሎ ጸጉሩ ላይ ሰንደል ሰክቶ እንደሚሄድ ነገራት። ምሩም ደግሞ ተረጋጋ ኪራ፣ እንደዛ አይደለም እያለች ብታረጋጋው ብትሞክርም እሱ ግን አንድ ነገር ልንገርሽ ካልደበረሽ እናንተ ሴቶች ማለት በጣም አስመሳይ እና ራስ ወዳዶች ናችሁ። ስለ ራሳችሁ ስሜት ብቻ ነው የምትጨነቁት፣ ለሰው አትጨነቁም። በጣም አስመሳይ እና ራስ ወዳድ ናችሁ፣ አስመሳይ ፍጡሮች ናችሁ እያለም ነገራት። ምክንያቱም ይሄን ያለበት ምክንያት ደግሞ ጽናት ለምሮ ከዚህ በፊት ስታወራት ወንድ ቢሄድ ወንድ በወንድ ይተካል፣ አባት ግን በማንም አይተካም ሲል ስትል ስለሰማት በዛ ቂም ይዞባታል። ከዛም በኋላ አሁን ሀሴትና ኪራ እየተቀራረቡ ይገኛሉ። ባገኘችው አጋጣሚ ሀሴት ኪራውን እያቀፈች ነበረ። ጽናት ደግሞ ይሄን ስታይ በጣም ተናዳና ቀንታ ነበረ። ነገር ግን ምንም አማራጭ የላትም። ምክንያቱም የምትፈልገውም ይሄን ስለነበረ ምንም አላለችም። ቆይ ምን አናደደኝ? ምን ሳስቀናኝ? የምፈልገው ይሄን አይደለም? እንደውም ለእኔ ጥሩ ሆኖልኛል። አሁን ለጋሼ ደውዬ መናገር ይኖርብኛል አለችና ለኪራ አባት ደውላ፣ ጋሽ እንዴት ነዎት? ደህና ነዎት ወይ? አሁን እቅዳችን እየተሳካ ይመስለኛል። ለበርበሬ ቅንጠሳው እንዘጋጅ። ወገባችን አስረን ኪራን ለመዳር እንዘጋጅ። ለድግሱ አስቡበት ኪራን ድል ባለ ሰርግ ነው የምንድረው፣ ስትል ኪራ ሁሉንም ነገር ሰማት። ኪራ በድንጋጤ ማንን ነው የምትድሪው እያለ አፋጠጣት። እሷም ደግሞ ማንንም ስለ ምንትዳር ነው የምታወራው አለች ደንግጣ። ከዛም በኋላ ተናገሪ ኪራ ማለት እኮ የኔ ስም ነው፣ ለማን ነው ምድሪኝ እያለ ቢያፋጠጣትም፣ አንተ እኮ ኪሮቤል ነው ስም፣ እኔ ደግሞ ያልኩት ስለ ኪራ ነው። ስለዚህ ምንም አያገናኛችሁም አለችው። እሱም ደግሞ አንቺ ሴትዮ አበርሽ እንዴ ለየልሽ በቃ ምን ማለት ነው ኪራና ኪሮቤል የተለያየ ነው ብለሽ የምትነግርኝ አሁን ተናገሪ የምትናገሪ ከሆነ ወይ ደግሞ አይኔን እያየሽኝ አልፈለግህም ከህይወት ይወጣልኝ አታስፈልገኝ ብለሽ ንገሪኝና ተስፋ ለቁረጥኔም በመንገድሽ ላይ አልመጣም አላት እሷም ደግሞ ከቃላቶቼ በላይ እኮ ድርጊቶቼ እያሳዩ ነው ስለዚህ እኔ ደግሞ ይሄ መናገር አልችልም ሰውን ማስከፋት አልፈልግም፣ አለችው። ኪራም ደግሞ ቋንቺ እና አስመሳይ እንደሆንኩ አላውቅም እያልሽ ነው አላት። እሷም ደግሞ አይ አስመሳይ እንኳን አይደለሁም። አስመሳይማ ብሆን ይሄንን እድል እኮ ጠቀምበት ነበር አለችው። እሱም ደግሞ በጣም አስመሳይ እና እስስት እንደሆነች ነገራት። ከዛ ደግሞ ማን ነበር የምታወሪው? ስልኩን አምጪ ማየት ፈልጋለሁ ቢላትም እሷ ግን ልታሳየው አልፈለገችም። ምክንያቱም ካየው ብዙ የሚበላሽ ነገር አለው። ከዛም በኋላ እንግዲህ ኪራ፣ ቆይ አንቺ ጋር ነው የምናጨቃጨቀኝ ሄጄ ለምን መጠጥ አልጠጣም ብሎ ሄዶ ጥንብዝ ብሎ ሰክሮ መጣ። በር ሲያንኳኳ ጽናት ነበረች እየከፈተችለት። እንዴ ኪራ፣ ቆይ እስካሁን የት ቆይተ ነው እንደዚህ ሆነህ የመጣው? እያለ ይሰተል በአንቺ ምክንያት ነው እኔ በአንቺ ምክንያት ራሴን እያጣው እንደሆነ አይገባሽም? እንዳንቺ በአንቺ ምክንያት ኮ ነው እንደዚህ እየተጎዳ ያለሁት። ቆይ ምንድን ነው የምትፈልገው? ከኔ ምን በድዬሽ ነው? ምን አድርጌሽ ነው? እያለ ነገራትና እሷም ደግሞ እሻውን ተረጋጋና ወደ ቤት ግባ ስትለው እንደውም ከቤት የውጭልኝ አልፈልግሽም፣ ካአሁን በኋላ አይንሽ ማየት አልፈልግም አለና እሷን ወደ ውጭ ወርውሮ በሩን ዝግት ያረገባት እና ትቷት ገባ። የታባሽ ሰራውልሽ እያለ ወደ ውስጥ ገባ። ከዛም በኋላ ጽናት እንግዲህ በሩን ብትቆረቁርም ብታንኳኳም ማንም ሰው ሊከፍትላት አልቻለም። ውዴና የተከበራችሁ የቻናል ቤተሰቦች ጽናት ድራማ ክፍል ሀምሳ ሁለት ይሄን ይመስል ነበረ። ጽናት ግን ድርቅናውን አበዛችሁ፣ በጣም አበዛችሁ። ይሄ ሁሉ ነገር እኮ ለኪራ ብትነግረው እና የኪራ ቤተሰቦች ቢሰሙ ሁሉም ነገር ቀላል ይሆን ነበረ። እሷም ኪራና ግብታ ደስተኛ የሆነ ህይወት ትኖር ነበር። ነገር ግን አሁንም ድርቅ እንዳለች ትገኛለች።